ሰው የላትም አሁን ላይ ማለት ነው። ብቻዋን መተው ስላልፈለግኩኝ እንግዲህ መጥሪያ ይዛ መጣለች አብሬያት፣ መጥቻለሁ ማለት ነው። ውድ ቤተሰቦች ምናምናም ነገር ሴት ልጅ ሆናችሁ፣ በነገራችን ላይ በተለይ ሴት ልጅ ሆናችሁ አትፍረዱ፣ በተለይ ሰላም ሰላም፣ ውድና ተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ከወይኑ ጋር ተመልሻለሁ። ትንሽ ትንሽ ቆየት ብያለሁኝ፣ ምክንያቱም ያው የነበርንበትን ታውቃላችሁ እና ባለፈውም እኔ ባልነበርኩበት ከቤት ወጣ መጣ ነበረ ወደዚህ ሰፈር ሶ ምንድነው፣ እኔ ያው ነገሮችን በህግ እንድትፈታ ህጋዊ በሆነ መስመር እንድትሄድ ነበር ፍላጎት የነበረው። እንዲሁም ደግሞ በሶሻል ሚዲያ ሶሻል ሚዲያ ላይ አሁን ላይ ብዙ እንደዚህ አይነት መልካም ስራ የሚሰሩ ሰዎች አሉ እና ከእነሱ ጋር ነው ስነጋገር የነበረው በዛ መንገድ እንዲፈታ ነበር። ምክንያቱም ይሄ ነገር በዱላ የሚሆን ነገር አይደለም። በዱላ ቢሆንማ ነው የመጀመሪያ ቀለስ ወጣቸው ነበረና እንዲሁም ደግሞ ቪዲዮን ሲቀርጽ ነበረ ያው ለአንድ አንድ ማስረጃ እንድጠቅመን ብዬ ነበረና። ማለት እንደዚህ አይነት ግብግብ አያስፈልግም ከሰው ልጅ ጋር ምንድን ነው እሱ ህይወት አለ። እዚህ ጋር ማለት ልጅ ልጅ አለችኝ፣ ምሳሌ ማለት ነው። ለልጄ ማሰብ አለብኝ። ልጅ እንኳን ባይኖር ለራሳችን ህይወት ማሰብ አለብን። ምክንያቱም እቺ ልጅ አሁን እንደዚህ ስትንጨረጨር፣ እንደዚህ ስትቃጠር ከነሱ ጋር ግብ ግብ ውስጥ ገብታ የሆነ ነገር ብትደራረግ ይሄንን ቤት ትታ ወይ ትታስራለች ወይ ሟች ናት። ይሄንን ቤት ትታ ነው ማለት ነው የምትሄደው። እስር ቤትን ብትገባ ይዛ ትሄድም ብትሞትም ይዛ ትሄድም። ስለዚህ ያለውን ነገር በአግባብ በህግ በሆነ መስመር ነገሮችን ማስተካከል ነው እንጂ ያለባት እንደዚህ አይነት ነገር ውስጥ መግባት የለባትም ብዬ ባይነኝ። ማለት በነገራችን ላይ እያንዳንዳችን ክፋትም ሰራን መልካምም ሰራን ከፋይ ነን፣ የሆነ ጊዜ ላይ ከፋይ ነን። እግዚአብሔርን ነው የምላቸው። እኔ ከእዛ ከራሴ ህይወት ብዙ የተማርኳቸው ትምህርቶች አሉ። የእውነት ነው የምላቸው። እግዚአብሔር ምስክሬ፣ እግዚአብሔር ምስክሬ ብዬ ማለት ሰዎች በድሎኝ ሰዎች አስለቅሶኝ በሌላ በማላውቀው ነገር ግን እግዚአብሔር ይክሰኛልና አንዳንዴ ነገሮችን በመልካም በቃ ለበኩሉ መውሰድም አንዳንድ መልካም ማሰብ መልካም ነው፣ እና መልካም በመልካም ጨረስኩኝ። እንግዲህ ውድ ቤተሰቦቻችን እንግዲህ ፍርድ ቤት ያው ፋይሉን እያንቀሳቀሰች ነበረ ያለውን ነገር ቪዲዮንም ምንሆንም አሳይታ ያው ኖርማል ጅስ ያው ቪዲዮንም ይዘን ያለውን ነገር አብሪያት ሊያው በማለት ነው እንጂ የመጣሁት እውነት ለመናገር እኔ አያገባኝም ብያለሁ። በራሷ ውሳኔዋን ተወስን ባለጉዳይዋ ውሳኔዋን ውሳኔውን ተወስን ብዬ እጄን አውጥቻለሁ። የእውነት ለመናገር ማለት ነው። እንደው ቢሆን የሆነ ነገር እንድትሆን አልፈልግም። ዘመዶቿም ደግሞ ያው አሁን ላይ ተቆጥቷል። በጣም በቃ እንዴት ብዙ ማውራትን ባልፈልግ ሰው የላትም፣ አሁን ላይ ማለት ነው። ብቻ መተው ስላልፈለግኩኝ እንግዲህ መጥሪያ ይዛ መታለች። አብሬያት መጥቻለሁ ማለት ነው። ውድ ቤተሰቦቼ፣ እንግዲህ ብቻ የለፈለፍኩኝ፣ ግን እውነት በሰው ሀገር ሆናችሁ ለወንድ ገንዘብ የምትልቁ ዛሬም ነገም ከነጎዳ የምላችኋለን። እግዚአብሔር እቅራ ይበላችሁ። የእውነትን ነው የምላቸው ማለት በውስጥ መታችሁ ብዙ ነገር የምትሉ አላቸው። አትላኩ፣ በራሳችሁ አካውንት አስቀምጦ አረ በፈጠራቸው አምላክ፣ አረ ኒቁ መጨረሻቸው ይሄው በቃ ይሄ ነው የሚሆነው። እስኪ አገኘሁን አላገኘሁን መጥቼ ብላችሁ የምትሉኝ አላችሁ፣ ብዙ ምክር የምታማክሩኝ አላችሁ። እባካችሁ ይቅርባችሁ፣ እንደዚህ አይነት ነገር ውስጥ አትግቡ። በቃ እንዴ ምን አላችሁ? የራሳችሁ አካውንት። ቤተሰቡም አትመኑ፣ ባልም አትመኑ፣ ማንም አይታመንም በዚህን ሰዓት። እሷ እኮ የገዛ ዘመዶቿ እንኳን አልሆኗትም። እና ብዙም ወሬ አላብዛ፣ ሰላም ብያችኋለሁ። ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭ ያላችሁ እህት ወንድሞቻችን ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። እንግዲህ ያው ዛሬ መጥሪያ ይዤ መጥቻለሁ። ያው ጸበል ላይም ስለነበርኩኝ በጣም እየደከመኝም ነው፣ ውድ ቤተሰብ። ለማንኛውም ውስጥ ሄደን መጥሪያውን እንሰጠዋለን። ቆይታችሁ ከኛ ጋር ይሁን። እንግዲህ ቤተሰቦቻችን ተከተሉን። ቴክስት አድርጌለታለሁ። ጠብቀን ቤት እየመጣሁኝ ነው፣ ፈልጋለሁ ለጉዳይ ብያለሁ። እንግዲህ ያው ይሄ ሄቢ ብዬ አላልኩትም፣ ምክንያቱም እሱ አንደኛ አሁን ይመስለኛል ክስ የምትመሰረትበት አልመሰለም። ባለፈው ያው እንደዛ ዝቶ ከግቢ ሲያስወጣት ምናምን ነገር አይታችሁታል። እሷም ወደ አይመስለኝም፣ እሱም ወደ አይመስለኝም። እኔ አላውቅም። አንዳንዴ ከባድ ነው የእውነት በሰው ሕይወት መሃል ገብቶን እንዲህ ነው ብሎ ለመወሰን ይከብዳልና እኔ እስከማውቀው እንደዚህ አይነት ሰው አልነበረም። ግን በቃ አንቺ በሩ ዝግ ነው። ለምን ትጨነቂያለሽ? በቃ እግዚአብሔር ያለው ይሆናል። ካልሆነም እኮ ይሄን መሬት እኮ ትተን ነው የምንሄደው። ምን አባቱ ይቅር ሰላም ነውማ

አሳል ፊኒሽ ስራ ሄዷል። ስራ መስራት ጀመረ። ተመስገን ብሩ አለቃ ቀን ስራ ጀመረ። ምን በጣም ጥሪ አሁን ምን ሰርቶ ጥሪው የለም። ያው ከመጣ ነው ፖሊስ ስልክ የለኝ ማለት ነው። ለምን ይዘሽ አንቺ ግን ወንድ ወንድ ቸግሮሽ ነበር ማለት ነው። እዚህ ላይ ወንድ ቸግሮሽማ ነው። እና ታዲያ ምን ስትይ ነበር? ባለፈው መቀየር አልችልም ግን የእውነት የሚሆንሽ ይመስልሻል? እንደው የሚያኖርሽ ይመስልሻል? እውነት እንደው በሰላም የምትኖር ይመስልሻል? ለእሱ አሁን ካን አስራ አራት አመት ሙሉ ወይኑ ጭራሽ ጭራሽ ልብስ ንትልበስ አስራ አራት አመት ሙሉ እኮ ማለት ነው፣ ለእሱ ብላ ሰው ቤት ተቃጥላ። ያልሆነ ወንድ ለእኔ የሆነኛል ብለሽ እንዳታስብ ይሄ ነው አውቂ ግን

ባለንት እኮ አንቺ ነች ባለጉዳይ። ለምን ገብተሽ ነው ተጠያቂ እንደሆንሽ ወቂ የሄንሽ ወረቀት ይዘን ነው የመጣነው። የቤቱን መርመራ ይዘሽ መጣሽ? የትኛው ነው? አሳየኝ። አንቺ ዞር ክፈች። አይቻልም እንደምን

ሴት ልጅ እንዲህ ስትሆን፣ እኔ ዓይን አውጣ እውነት ስባል ነበር የሰማሁት በእርግጠኝነት አንቺን በሰው ግቢ ሆኖ አንቺ ችግርሽ። በቃ እንሂድ። ፖሊስ ይዛሽ ትመጫለሽ። በቃ የለም አጣሁ ከቤት እኮ እኔ ለምን ፖሊስ አስመጣኝ? እኔ ለዚህ አንሳለሁ፣ ለድርቅ ቋንጣ አንሳለሁ። እኔ ለዚህ እራስሽን አረጋጅ። ከማይመጥን ትንሽ ሰው ጋር ለምንድን ነው መልስ የምትመላለሽ? ትንሽ ቁጭ ትያለሽ።

ነገራችን አረጋጊ ወይ ነው በገዛ ዛሬ ቢሆን ኮከ ልብሴን መቀበል ነው ልካምዩ ተቀመለ ነው። በነገራችን ላይ ውድ ቤተሰቦቻችን ማለት ያው ብዙ ኮሜንት ላይ ምንድነው ስትለው ደግ አደረገሽ ምና ምናም ነገር ሴት ልጅ ሆነችው። በነገራችን ላይ በተለይ ሴት ልጅ ሆነችው አትፍረዱ። በተለይ በሰው ሀገር ሆነችው ማለት ነው እኛ ሚዲያ ላይ ማውራት ስላልፈለግን ስለአልፈለግነው እውነት ለመናገር ማለት ነው። ልጅቷ መንፈስ አለባት ይሄ ነው ብላ ብዬ አሁንም ለማውራት እስኪ አንቺ ራስሽን አረጋጊ፣ በእናትሽ ነው። ወደዛ እንዲህ ምንድን ነው እንደ ብረት አንድ ከበለም ይብላ በቃ። እንዲህ ተብሎ ሚዲያ ላይ ስለማይወራ ነው እኔ ዝም ያልኩኝ ማለት ነው። ማለት አንደኛ በወራ ምን አገኛለኝ ምን ጥቅም አመጣለኝ በምል ነው ዝም ያልኩኝ። እንደዚህ ተብሎ አይወራም በምል ማለት ነው። በሁለቱ መሀል የሆነ ነገር አለ፣ የተደረገባቸው ማለት ነው። ግን ይሄ እሱ ያውቋል፣ ለእሱ ነግሬያለሁ። ለምን መረዳት አቃተ በምል ነው እንደዚህ የተንጨረጨርኩት ማለት ነው። ስለዚህ ውድ ቤተሰቦቻችን ሁላችሁም አትፍረዱ፣ ለመፍረድ አትሞክሩ ማለት እርግጥ፣ ግልጽ አድርገን ነገሩን ስላላወራናቸው አሁን። ጧት ጧት ጸበል ትሄዳለች፣ ከዛ መልስ በቃ ብቻ ብዙ ነገር ማለት አልፈልግም። በእናታቸውም በቃ ተዋት በቃ፣ መጥፎ ኮሜንት አትጻፉላት። ትንሽ ችግር የለውም፣ ይጻፍ ትንሽ ውስጤንም